ምን አይነት መታደል ነው? ምን አይነት መመረጥ ነው? ሀይሚ ግን ምን ያህል እድለኛ እንደሆነች ሳስብ ሀይሚና ብሩክ ባጭሩ በጣም እድለኞች ናቸው። በዙሪያቸው በጣም የሚወዳቸው በጣም ብዙ የሚያከብራቸው ሰዎች አሉ። እና እድለኛ ነው፣ እድለኛ ነች። እንግዲህ ፍፄም የጓደኝነትን ጥግ ያሳየ የችግራቸውን መፍትሄ የሚፈታ የመጨረሻው ሰው ነው። የእውነቴን ነው የምላችሁ እና በጣም መልካም አስተሳሰብ ያለው ለእነሱ ጥሩ ነገር ያደረገ ልጅ ነው። እና እውነት ለመናገር ሀይሚና ብሩክም ለፍፄ መልካም ነገር ነው ያደረጉለት። መልካም ነገር ለራሳችን መልካም ሆኖ ሲከፈለን ይሄ ነው በቃ ያየሁበት ነገር፣ እርስ በእርስ መዋደድ፣ እርስ በእርስ መደጋገፍ፣ እርስ በእርስ መተማመን በቃ ከምንም በላይ መረዳዳት በጣም ደስ የሚል ነገር ነውና ሀይሚ በደስታ ነው የዘለለችው። ብሩክም እንደዛው ያልጠበቁ ትልቅ ትልቅ ስጦታ ነው የተሰጣቸው። ከምንም በላይ ፊደሉ፣ ትርጉሙ፣ ስሙ በቃ ተጠቦ ተጨንቆ እነሱ ደስ ይላቸዋል ብሎ የሚገባቸውን የሚመጥናቸውን ስጦታ ነው የሰጣቸው ፍጼና አላውቅም። ለዚህ ስጦታ ምንም ቃል የለኝም። እና ፈጣሪ ደስታችሁን ያብዛው። ሀይሚዬ፣ ይህንን ፈገግታሽን፣ ይህንን ደስታሽን፣ ይህንን ውበትሽን፣ ይህንን ቆንጅናሽን በቃ እስከ መጨረሻው እስከ ሕይወትሽ እስክትወጣ ድረስ እስከ በቃ እንዴት በለሽ፣ እስከ በቃ ዘላለም ማለት ብችል ደስ ይለኝ ነበር፣ ግን ሰው ዘላለም አይኖርም እና ብቻ እስከ እዚህ ምድር ላይ እስከኖርሽበት ኑሮ በቃ ሁሉም ሁሉም ቀናቶች ደስተኛ ሆነሽ በበገግታ በፈገግታ በምቾት እንድታሳልፊ ትልቁ ምኞቴ ነው። ብሩክ አንቺ ጎን መኖሩ አንቺ ከሱ ጎን መኖርሽ ይሄ ነው በቃ ደስታ፣ ይሄ ነው የሚገባችሁ። እና አንዳችሁ ለአንዳችሁ ሙሉ ናችሁ። በቃ ጎደሏችሁን ሸፍናችሁ ሙሉ የምትሆኑት አንድ ላይ ስትሆኑ ነው እና ሀይሚ፣ ብሩክ ፍፄ የእናንተን መለየት የእናንተን መጣላት የእናንተን መጨቃጨቅ የእናንተን ክፉ መድረስ የማይወድ ልጅ ነው እና እኛም ልክ እንደሱ ነን እና ፍፄ በጣም የሚለይ ሰው ነው። በጣም ሰው አክባሪ፣ ጨዋ፣ ትሁት በጣም እንዴት ልበላችሁ፣ የተረጋጋ ልጅ። እኔ የሆነ ጊዜ እንደም በቃ ሶስተኛ ሰው አያስፈልግም፣ በፍቅራችሁ አልባካችሁ ሰው አርቁ፣ ፍፄን ሳይቀር በቃ ፍፄ በጓደኝነት ይቀጥል ችግር የለውም፣ ግን ብዙ ጊዜ አብራችሁ ጊዜ አታሳልፉ፣ የሆነ ነገር ይመጣል፣ የሆነ ነገር ይሆናል ብዬ ፍርሃት ነበረኝ እኔ በአንድ ቤት የተናግሬ ነበር ግን ከቀን ወደ ቀን እያየነው ነው ስንሄድ፣ መልካምነቱን እንጂ መጥፎነቱን አይደለም እያየንበት እየሄድን ያለ ነው። አንዳንድ ሰዎች አብረውን ረዥም ጊዜ እየቆዩ በሄዱ ቁጥር የእኛን ደካማ ጎን እያዩ እየመረጡ እያንዳንዱን ነገር ካሰቡ ካሰላሰሉ በኋላ እኛን ለመጉዳት ነው ዞሮ የሚመጡብን። ና ፍጼ ግን ከጊዜ ወደ ጊዜ ለእነሱ ደስታ የሚፈጥን እንደነሱ ደስታ የሚቸኩል ለነሱ ሰላም መሆን የሚለፋልጅ ልጅ ነው። ና ምስጋና ይገባዋል ብዬ ነው ማስበው። እንደምታያቸው ይህንን ምርጥ ስጦታ ሰጧቸው። ሀይሚን፣ ብሩክን በጣም ደስ ሁለተኛው ነው አለ እና፣ ሀይሚ በጣም ያሳቀችኝ ፓርት ልንገራቸው ነው። የራሴ በጣም ነው ያሳቀኝ። አይነን ጨፍን መጀመሪያ አንተ ሲባል ብሩ እሱሳ ተጨፍን ምናምናምን ሲል ሀይሚ ሁለቱ ሲከራከሩ፣ አንተ ካልጨፍን አንተ ካልጨፍንክ ሲለው ሀይሚ በጣም እየሳቀች ነበር፣ ከልቧ ጮክብላ እየሳቀች ነበር። እና በጣም ደስ የሚል ቆይታ ነበር የእናንተን ደስታ የእናንተን አንድ መሆን ነው የምንፈልገው ውዴ ቻናሌ ቤተሰቦች እኔ ብዙ ጊዜ ቪዲዮ አሁንስ በዚህ ሳምንት እየሰራው ያላቸው ቪዲዮዎች በጣም አጫጭር ናቸው ደግሞ ቶሎ ቶሎ አልመጣም ለምን ኔትወርኬ ምን እንደሆነብኝ ምን እንደነካብኝ አላውቅም በጣም አስቸጋሪ ሆኖብኛል እመኑኝ ግን በዚህ ሁለት ቀን ውስጥ በደንብ በሰፊው ሀሳብ በደንብ እየሰጠው ለመምጣት እሞክራለሁ። እናንተ ብቻ ግን ድጋፋችሁ አይለኝ። የኢትዮጵያ ኔትወርክ እንግዲህ አልሞት ባይ ተጋዳይ ሁኜ ነው የእውነት። ብዙዎቹ አቋርጠው ዩትዩቡን ሲተውት ከሚዲያ ሲጠፉ እኔ አልጠፋም ብዬ ነው፣ በቃ በጥንክርና ነው እንጂ እዚህ ጋር ያደረሰኝ የእውነት። ኔትወርኩ በጣም አስቸጋሪ ነው እና እናንተ ደግሞ አለንልሽ በሉኝ በሉ። የእናንተን ኮሜንት ሳይ ነው መበረተው። ለማንኛውም የሃይሜ ቡራ አድናቂዎች፣ ወዳጆች፣ የጨረቃ ፋሚሊዎች እንኳን ደስ ያላቸው የእናንተም ደስታ ነው እና ፍጼን በጣም ማመስገን አለብን ብዬ ነው ማስበው። ሁሌም ከነዚህ ጨረቃዎች ጎን መቆም አለብን ይችላለን ብዬ ነው ማስበው። ምርጥ ናቸው። የእነሱን ደስታ እስከ መጨረሻው ልክ እንደ አብርሽና ሩታ እንኩላቸዋለን እንድራቸዋለን ድረንኩለን ገና ተጋብተው ልጅ ወልዶ ቤተሰብ መስርተው ገና ልጆቻቸው ራሱ ዩቲዩብ ላይ ይመጣሉ። የእውነት እነሱ ራሱ ዩቲዩበሩ ነው እናያቸዋለን። እና ዩቲዩብ እውነት ለመናገር ለሀይሜ ብቻ ለብሮክ ብቻ ሳይሆን ለብዙ ሰዎች ባለውለታ አውኗልና አውኗል። እና ሀይሜና ብሮክ በጣም እየተቀየሩ ከጊዜ በወደ ጊዜ እየተለወጡ ጥሩ ነገሮችን እያሳዩን ጥሩ ነገሮችን እያየንባቸው እንገኛለን። እነሱን በህይወታቸው ላይ ማለት ነው። እና በጣም ደስ የሚል ስጦታ ነው የሰጣቸው የሚገባቸው ስጦታ ነው። ፍጽ በጣም የምትለይህ በጣም ትሁት በጣም የተረጋጋ ምርጥ ሰውነ። ለአንተም መልካሙን ነገር ሁሉ እንመኝላለን፣ መልካሙን ህይወት ሁሉ እንመኝላለን። ልክ እንደ ሀይሚ ቆንጅዬ ሴት የምትወድ የምትወድ ሴት የምትወዳት የምትወድ ሴት ደግሞ ለአንተ አጋጥሞ እንደ ሀይሚና እንደ ብሩክ ምርጥ ፍቅር እንድታሳልፍ ምርጥ ህይወት እንዲኖርህ ትልቁ ምኞቴ ነው። የእውነት በጣም ትለያለህ ለእኔ የሰጠኝህል ነው የተሰማኝ። በእውነት ነው የምላችሁ ና በጣም ደስ የሚል ጊዜ ነው ያሳለፉት፣ የማይረሳ ጊዜ። ለማንኛውም እርስ በእርስ የቡታጀራ ልጆችን በጣም በጣም በጣም ማደንቃቸው በቃ ከኢትዮጵያ በቃ ቅድሚያ የምሰጣቸው እነሱ ነው። ለምን በጣም እርስ በርስ ተደጋግፈው የሚተጋገዙ ከፍታን የሚመርጡ ከፍ የሚሉ እርስ በርስ በቀኔ ብቻ ልጆች ናቸው። እና ፈጣሪ ከዚህም በላይ ደስታችሁን ጨምሮ አብዝቶ በቃ ለሁሌም በቃ ሰጪ ሁኑ። የእውነት ከማንም እጅ አትዩ ምንም ነገር። እና ፈጣሪ ሰላማችሁን ያብዛው። በጣም ነው ደስ ያለኝ። ሀይሚ የደስተኛውን አሳያት። ግን እኔ እንጃ ይህችን ነገር ለመናገር ነው የመጣትኝ። ብዙ አላወራም፣ ምክንያቱም ከዚህ በላይ ቪዲዮ ሪከርድ ካረኩኝ ቪዲዮ አፕሎድ አይሆን ደግሞ እናንተ ጋር አይደርስም። ለዛ ቦታ ነው ውዶችዬ። አሁንም ላይክ ሼር በማድረግ አበረታቱኝ። አደራ ይህንን ቪዲዮ አይታችሁ ሰብስክራይብ ሳታደርጉ እንዳትወጡ። አመሰግናለሁ።